ቪዲ እንዴት ናችሁ? እንደምን አላችሁ? እንደምን አላችሁ? እንደምን አረፈዳችሁ? በያላችሁበት ሰላም ለእናንተ ይሁን። 2018 እንዴት እያደረጋችሁ ነው? የዛሬው ቪዲዮ ደግሞ የሆነ ቲቪ ፕሮግራም ላይ ተጠርተናል ከእናቴ ጋር ዛሬ ምን እንደሆነ ገምቱ። የሆነ ሂንት ነገር እሰጣቸዋለሁ ምን ላይ ልንቀርብ እንደሆነ ገምቱ። ጌም አለው ምናምን ነገር እና ያው ዛሬ ቅዳሜ ነው። ስንት ሰዓት አሁን 12 ሰዓት ከሀያ ሆኗል። ስንት ሰዓት ነበር የተነሳሽው? ከምናምን ላይ ተነስተን እውነት ለመናገር ጨንቆኛልም ኤክሳይትድም ሆኛለኝ፣ ኤንክሸስም ሆኛለኝ። አይ ውድድር ነው እና እኔ ደግሞ ችግር አለ ብዬ ውድድር ሲሆን በቃ ኮምፒቲቲቭ ነገር ነኝ እና ሆነስሊ፣ እናቴም ጨንቋታል ፈርታለች። ግን ወገን ሀፋን ምናም ነገሩ እያታለኝ እና ፊንገር ክሮስ ስገነቢ አሜዚንግ፣ ደስ የሚል ፕሮግራም እንደሚሆን ተስፋ አደርጋለሁኝ። ሶይ የዛሬው ቪዲዮ የሪቪዝሚም የድረስ ሪቪዝሚ ይሆናል ማለት ነው። የበዓል ቲምቲያን መስቀል እየደረሰ ስለሆነ የበዓል ቫይብ ይኖረው የበዓል ስሜት እንዲኖረው ስለተባለ፣ ሀበሻ ቀሚስ ነው የምንለብሰው። ሀበሻ ቀሚስ ማሳያቸዋለኝ። እስቲ ምን ላይ ልንቀርብ ምን እንደሆነ ገምቱ፣ ኮሜንት ሴክሽን ላይ አስቀምጡልኝ። መጨረሻ ላይ ማሳያቸዋለሁኝ፣ ግን ገምቱ። ምን ጌም ላይ ይመስላችሁ፣ ምን ቲቪ ፕሮግራም ላይ እንዳይመስላችሁ፣ ኮሜንት ሴክሽን ላይ አስቀምጡልኝ። አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት ማድረግ እንዳትረሱ።

ሲምፕል ነገር ነው የምፈልገው። እስና ገና ቢ ክሬዚ። ከዚህ በፊት እንደነገርኳችሁ ሜካፕ ምናምን አልጠቀምም። ማለት ፋውንዴሽን ምናምን፣ ኮንሲለር ምናምን፣ ኮንቱር ምናምን ወፍ ምንድን ነው? አይሻዶ ኩል እና ማስካራ ነው የምንጠቀም። ኦኬ ሶ ከፀጉሬ ልጀምር ወይስ ከፊቴ ልጀምር? አይ ቲንክ ከፀጉሬ ጀምሬ ከዛ ወደ ታች ቦርድ ይሻለኛል። ራይት ከላይ ወደ ታች ይሻለኛል። ፀጉር ፊት ደን ፊት ኦኬ። ያ ሆነስሊ ማለት ነው ፀጉሬ አላቅም፣ ምን ማድረግ እንዳለብኝ አላቅም። ግን ግን ይሄ አሪፍ ከተጠቀለለ ፈትቾ ይሄዳለኝ እንደዚሁ። ግን ይሄ እዚህ ጋር ምናምን ተበላሽቷል። አይ ዶንት ኖ ወይ ፍሪዝ አድርጓለሁ፣ ወይ ደግሞ ፖኒቴል ማድረጉ እየመሰለኝ ነው። ወደ ላይ ማስይዘው እየመሰለኝ ነው፣ በዲዛይን ማለት ነው። ቢካዝ ቀሚሱ ሲያዝ ነው የሚያምረው። ግን ፈተን ነው መጀመሪያ። ኦኬ ማይ ጋድ ማይ ጋድ ማይ ጋድ። ወይንስ ከታችኛው ልጀመር? ከታችኛው ልጀመር ከታች ነው ጀምር። ሄሎ ሃሎ ዶንት ኖ ዩ ጋይ አይ ዶንት ኖ ሆፕፊሊ እንትን ይላል ብዬ ተስፋ አደርጋለሁ። ወይ ስና ሲዘው ጫፉ መጠቅለሉ በራሱ ትልቅ ነገር ነው። ቤተሰብ በኋላ ስና ሲዘው ከር ይሆናል። ከኋላ ዋት ማይ ሄር ታይፕ ወይ ወይ እንደው ምን ይሻለኛል? እና ያዳጋስ አደለም ስናባል፣ እስቲ ሙሉውን ፈትቼው ደግሞ እመለሳለሁ። ዩ ጋይ ፈትቼው ተመልሻለሁ። እንደ ፈት አለነት ለመናገር ማለት ጭራሽ እንደውም ከርልም አይኖረውም ብዬ ነበረ ለሆነ ቪዲዮ ግን ዶንት ቲንክ እንደዚህ ሙሉ ለሙሉ ፈትቼው መሄድ የምችል አይመስለኝም። ቤ ዚዚጋ ተበላሽቷል። ዝናብ መቶብኝ ዝናብ መቶብኝ ስለነበረ ተበላሽቷል። ኦብቪየስሊ ግን ቢያንስ ከርል ካለው ማለት ነው። ወደ ላይ ቆይ፣ እዚህ ጋር ተፈታል። የማምለጫ አለቴ ዘርጋ። ኦኬ ኦኬ። እንትን አለ ከርሎ ተመችቶኛል። እውነት ለመናገር ያምራላው። እውነት እንደዚህ ይሆናል ብዬ አልጠበኩኝም ነበረ ር ከላይ ያለውን እንጂ ያስቸገረው ዝምታ ያስፈራኛል።

ከኋላ እንዴት ነው? ምንም የሚታይ ነገር የለም። ሆንስ ወደ ላይ ላሲዞ ወደ ላይ ሲዞ ይሻላል። ስሊክ ባክ ይሻላል። ያ እንደዚህ ከልም መሆኑ ደስ ብሎኛል፣ እውነት ለመናገር እንደዚህ እዚህ ጋር ያላችሁ እንደዚህ ባወጣት ደስ ይለኛል። ሸንቡን ደስ እንደዚህ ነገር ቢሆን ደስ ይለኛል። እንደዚህ ነገር ወዲ ጋስ ቲንክ አይሻልም? እንደዚህ ከዛ እንደዚህ ነገር ላስይዘው ዩ ጋይስ እንደዚህ ላደረገው እንደዚህ ላስይዘው እንደዚህ ላስይዘው አስቤያለሁ። ዩ ጋይስ ከዛ ትኛ ትወጣለች፣ ይሄኛው ድጋሚ ጠቀልለዋል ወይም በደንብ እዚህ ጋር ትንሽ ፍሪዚ ነገር ስለሆነ ወይስ እንደዚህ ብቻ ይሄኛው እንደዚህ ላስይዘው ወስኛለሁኝ ማለት ነው። ሪሊ የስ እንደዚህ ይሻላል ከዛ

ከኋላ ያለውንም ዲሰንት እናስመስለው። እንዴት ነው ጋይስ ከኋላ? እኔ እኮ የምትመልሱልኝ ይመስል የምጠይቃችሁ ነገር። እኮ እናቴ ነች ልልበስ አለች። አሁን ስንት ሰዓት ሆኗል? ሁለት ሰአት ሆኗል። አራት ሰዓት ነው እዛው መድረስ ያለብን። ሶ ከቤት ንሰዓት መውጣት ያለብን ሶስት ተኩል ምናምን፣ ኖ ሶስት ከሩብ ለቅፍ እንደደጉ ሶስት ከሩብ ምናምን እንወጣለን።

ጊዜ የሚያስቸግረኝ ማለት ነው። በዚህኛው ሳይድ ያለው ነው። ይሄኛው ሳይድ በቃ ግራይም ስለሆነ ምንም ነው የማይመቸኝ ለማስተካከል። ኢትስ ጎና ቴክ ታይም። ይህን ነገር በሻሽ ድብብን አድርጌ ልሰራው። አሁን ጸጉራችንን ስለጨረስ ወደ ፊታችን እንሄዳለን ማለት ነው። ፊቴ ላይ ምንድን ነው የምጠቀመው? ኩል አለ፣ ሊፕስቲክ አለ፣ ሬድ ሊፕስቲክ የላ። ከዛ ማስካራ አለ፣ ማስካራና ፖይንቲ ብራሽ ማስካራውን ለአይላይነር ስለምጠቀምበት ፖይንቲ ብራሽ የምጠቀመው እንትን አለኝ አይሻዱ አለኝ ከዛ ጆሮ ጌጥ ያ ሶ ከሁሉን ጀምር መሰለኝ ራይት ያ ማለት ነው። ከዛ አሁን ወደ ላይነሩ ነው የምንሄደው። ይ ይህንን ሀክ ማለት ነው። ሜይካፕ እስኩል እያሉኝ ነበር የተማርኩት እና ይሄ ማስካራ አይ አይላይነር መጠቀም አይ ኒድ ቱ ኮንሰንትሬት። ስለዚህ አይላይነርን አድርጌ ይመለሳሉ። አምባክ ኢት ቱክ ታይም እና

ዩዥሊ ማለት ቤት ውስጥ ለምዷል እንደዚህ አይነት ድምፅ። ላይክ ሳምታይምስ እንደዚህ ስትረስ ሲሆን፣ ኦር ደግሞ ሆን ያለ በቃ ሲሆን፣ ኤንክሸስ ሲሆን ይህን ድምፅ ማውጣት ደስ ይለኛል። እንዴት ነው ራሴን ያነቃቃልኛል። ኢትስ ግድ ታነቃቃላችሁ ራሳችሁን? ራሴ ማነቃቀው እንደዚህ እያደረግኩ ከዛ በኋላ ማለት ነው። ይሄኛው ሲደርቅ ደግሞ ሌላ አንድ እንጨምርበታል እንደግብበታል። ሞር ቮሊዩም እንዲኖረው ማለት ነው። ናው ኦን ቱ ዘ ሊፕስቲክ። ኦን ቱ ዘ ሊፕስቲክ ሬድ ሊፕስቲክ ነው ያሰብኩት፣ ቀይ እንዲሆን ቦግ ለማለት ነው።